አመሰግናለሁ። መታገስ እና ሶዶ፣ እንዴት አመሻችሁ። እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፉት ጊዜያት በተለያዩ ክልሎችና ከተማ አስተዳደሮች የተለያዩ የምክክር አጀንዳዎችን ሲያሰባስብ ነው የቆየው። በእነዚህም እንግዲህ በተለያዩ ክልሎች የተካሄደው የአጀንዳ ማሰባሰብ ሲካሄድ ቆይቶ አሁን ደግሞ የፌዴራል ተቋማት የአጀንዳ ማሰባሰብ የምክክር ምዕራፍ በነገ ዕለት በአዲስ አበባ ይጀምራል ማለት ነው። እዚህ አሁን በምንገኝበት የሚሊኒየም አዳራሽ ነው እነዚህ የፌዴራል ተቋማትና ማህበራት የምክክር መድረካቸውን ነገ የሚጀምሩት ማለት ነው። እንግዲህ በዚህ የምክክር መድረክ ላይ የሃይማኖት ተቋማት፣ የዲሞክራሲ ተቋማት፣ የሲቪልና የሙያ ማህበራት፣ የፖለቲካ ፓርቲዎች፣ የጸጥታ ተቋማት፣ የመንግስት ተወካዮችና የተጽዕኖ ፈጣሪ ግለሰቦች እንዲሁም የሚዲያ አካላት የሚሳተፉ ይሆናል። እንግዲህ በአጠቃላይ በተለይ ከፌዴራል ተቋማት ወደ 38 የሚሆኑ የፌዴራል ተቋማትና በድምሩ ከ800 በላይ ተሳታፊዎች ናቸው እዚህ አዲስ አበባ በነገ ሁለት በሚጀመረው የፌዴራል ተቋማትና ማህበራት የምክክር ምስክር መድረክ ላይ የሚሳተፉት ማለት ነው። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጡን እዚህ አጠገቤ አንድ እንግዳ አሉ። እንግዳዬ አቶ ፍሬሰና ገበየው ናቸው። የኮሚሽኑ የሚዲያና ኮሚኒኬሽን ዘርፍ ከፍተኛ ባለሙያ ናቸው። ከሳቸው ጋር ቆይታ አድርጋለው በጣም አመሰግናለሁ አቶ ሰናይ። እንግዲህ ነገ ለሚጀምረው የፌዴራል ተቋማትና ማህበራት እየተደረገ ያለው ዝግጅት ምን ይመስላል ከሚለው እንጀምር። አመሰግናለሁ። እንግዲህ የነገው ይፋይ ማስጀመሪያ መድረክ ላይ የተለያዩ ቅድመ ዝግጅቶችን ያከናወነን ነው መንገኛው ሂደቱን የጀመርነው አስቀድመን ነው። የተለያዩ የቅስቀሳ ስራዎችንም ስናከናውን ነበረ። ህብረተሰቡ ግንዛቤ እንዲያገኝ ሰፋፊ ስራዎችን ስንሰራ ቆይተናል። እንግዲህ የፌዴራል ተቋማትና የተለያዩ የክልል እንዲሁም የማልድርሻ አካላት መድረክ በአይነቱ ለየት እያለ ነው። በፌዴራል ደረጃ ነው የምናከናውነው። በነገ እለት በይፋ የምናስጀምረው ነው አስቀድመን የሰራ ናቸው። ዘርፈ ብዙ ስራዎች አሉ። የግንዛቤ ስራዎች አሉ። የማሳወቅ ስራዎች አሉ። እንግዲህ ይህንን በተለያዩ በቡድን በመከፋፈል የዝግጅት ስራዎችን በሚሌኒየም አዳራሽ መድረኩ በሚካሄድበት ስፍራ ስናከናውን ቆይተናል። በዛሬ እለትም ይህንን የዝግጅት ስራ የምናጠናቀቅበት እለት ነው። እንግዲህ እንደምታዩት የተለያዩ ስራዎችን እያከናወንን ነው። በነገው ዕለት በሚጀምረው መድረክ ላይ እስካሁን ድረስ ኮሚሽኑ ሲያከናውናቸው የቆያቸውን ስራዎች በተለያዩ ክልሎች ሲያከናውናቸው የቆያቸውን የአጀንዳ ማሰባሰብ፣ የተሳታፊ ልየታ፣ የግንዛቤ ማስጨበጫ ስራዎችን፣ የተለያዩ ስራዎችን ሊያሳይ የሚችል ኤግዚቢሽንም በነገው ዕለት እናስመርቃለን፣ እናሳያለን። እንግዲህ መድረኩ እንደተባለው ከስምንት መቶ በላይ ባለድርሻ አካላት የሚገኙበት መድረክ ነው። እንዳልኩትም ለየት ያለ መድረክ ነው። በአይነትም ለየት እያለ ነው። እንግዲህ እነዚህ ባለድርሻ አካላት ቀደም እንደተጠቀሰው ከተለያየ ተቋማት የተወጣጡ ናቸው። ከተለያየ ማህበራት፣ የዲሞክራሲ ተቋማት፣ የመንግስት አስፈጻሚ አካላት፣ የሃይማኖት ተቋማት፣ ታዋቂ ግለሰቦች፣ እነዚህ እነዚህን ያካተተ የምክክር የመድረክ ነው የሚሆነው። እንግዲህ እኛ ዝግጅታችንን በስፋት ያከናወንን ነው፣ ዛሬ እናጠቃልላለን ብዬ ነው ማስበው። ነገ መድረኩ እጅግ የተዋበና ውጤታማ ይሆናል ብለንም እንጠብቃለን ማለት ነው። እንግዲህ ከዚህ ቀደም በነበሩት የምክክር ምዕራፎች በተለይ ደግሞ በክልሎችና ና በከተማ አስተዳደሮች ሲከናወን ለአንድ ሳምንትና ለዚያ የሚጠጋ አካባቢ ጊዜ ነበር ሲቆይ የነበረው። የዚህኛው የፌዴራል ተቋማትና ማህበራት የምክክር መድረክ ለምን ያህል ጊዜ ይቆያል? የመጀመሪያው ቀንስ ምን አይነት መልክ ይኖረዋል? እንግዲህ በአጠቃላይ ለሶስት ቀን የሚቆይ መድረክ ነው ነገ በሚጀመረው የማስጀመሪያ ምዕራፍ ነው የሚሆነው። ጠዋት በሚኖረው አጠቃላይ ከተለያዩ ክልሎች ከሁሉም የሀገራችን ክልሎች የተወጣጡ የመንግስት ባለ አመራሮች ይገኛሉ ብለን ነው የምንጠብቀው። እንዲሁም በፌዴራል ደረጃ ያሉ ሁሉም ተቋማት የሚኒስቴር መስሪያ ቤቶች ይገኛሉ። የዴሞክራሲ ተቋማት ይገኛሉ። ባለድርሻ አካላት፣ ሁሉም ባለድርሻ አካላት፣ አጠቃላይ ባለድርሻ አካላት ይገኛሉ ብለን ነው የምንጠብቀው። ጥሪዎች ተላልፎ ተጠናቀዋል። እንግዲህ እነዚህ አካላት ከየተቋሞቻቸው አጀንዳ በአጀንዳዎቻቸው ተወያይተው ተመካክረው ወኪሎቻቸውን አዘጋጅተው በነገው የምክክር መድረክ ይገኛሉ ብለን ነው የምንጠብቀው። እንግዲህ ጠዋት ማስጀመሪያ አድርገን ከሰዓት ባመጡት አጀንዳ ላይ በቡድን በቡድን ሆነው ምክክር ወይም ውይይት ያደርጋሉ ማለት ነው። ይሄ ውይይት እንግዲህ ለአጠቃላይ ለሶስት ቀን የሚቀጥል ነው የሚሆነው በመጨረሻውም ምዕራፍ ላይ አጀንዳዎቻቸውን አጠቃለው የሚያስረክቡበት ዕለት ይሆናል ብለን ነው የምንጠብቀው። እጅግ በጣም አመሰግናል አቶ ፍሬሰናይ ለሰጡን መረጃ። መልካም ምሽት እንግዲህ መታገስ እና ሶዶ ቀደም ብላችሁ እንደሰማችሁት እንግዲህ ከስምንት መቶ በላይ ተሳታፊዎች የሚሳተፉበት መድረክ ነው። ትልቅ መድረክ ነው። ከዚህ ቀደም ከነበሩትም በአይነቱም ለየት የሚል እንደሆነ ተነግሯል። እንግዲህ ባለፉት ቀናት የተለያዩ የፌዴራል ተቋማት በየመስሪያ ቤቶቻቸው የተለያዩ የአጀንዳ ሀሳቦቻቸውን ሲለዩና ና ምክክር ሲያደርጉ ነው የቆዩት። ከነገ ጀምሮ ደግሞ በተወካዮቻቸው በኩል ሀገራዊ የሆኑ ጉዳዮችን በማንሳት ለመጪው ኢትዮጵያ ልንወያይባቸው ይገባል ለመጻዒ ትውልድ ቅድም ይበጃሉ ያሏቸውን አጀንዳዎች ይመክራሉ ማለት ነው። ለቀጣይ ሶስት ቀናት ማለት ነው። እንግዲህ የሀገራዊ ምክክር ኮሚሽን ከትግራይ ክልል በስተቀር በሁሉም ክልሎችና ከተማ አስተዳድሮች የምክክር መድረኮችን አከናውኗል። እንግዲህ ከዚህኛው የፌዴራል ተቋማትና ማህበራት የምክክር መድረክ በኋላ የትግራይ ክልል የምክክር መድረክ የሚጠበቅ ይሆናል። ከዚያ በኋላ በጥቅሉ ሀገራዊ የሆነ አንድ መድረክ ይጠበቃል ማለት ነው። የመጨረሻው ሀገራዊ የምክክር መድረክ በመጨረሻ ተከናውኖ ነው የአጠቃላይ እስከዛሬ ሲሰባሰቡ የነበሩ የምክክር መድረክ አጀንዳዎችን ወደ አንድ የማምጣት ስራ የሚሰራው ማለት ነው። ለአሁን ያለኝ መረጃ ይህንን ይመስላል። ወደ እናንተ እንመለስ።